ለተከታዮችቹ ሀያ ደቂቃዎች ከሊቨርፑል የትናንትና የመጀመሪያ የሲዝኑ ሽንፈትና አርሰናል ከታይኒሳይዱ መንደር ዛሬስ እንላለን። በተለይ መድፉ የሊቨርፑል ሽንፈትን በአግባቡ ይጠቀማል? በጣም የሚጠበቀው ጥያቄ ነው። ሱፐር ሳንደይ 12 ሰዓት ተኩል ላይ በሴንት ጄምስ ፓርክ በተለይ ሰሜን ምስራቅ እንግሊዝ ላይ የሚኖር ጨዋታ ነው። ታላቁ የኢትዮጵያ መድን ድርጅት፣ ሲኒያ ባንክ፣ ዲሰንት ሬድሜድ፣ ኮንክሪት ዲስቲቪ፣ ሳሬን ፈርኒቸር፣ ሳፋሪኮም እና ብራስ ጋርመንት እንደዚሁም በአቢ ልዩ ስፔሻልቲ ጥርስ ሕክምና አጋሮቻችን ናቸው። ወደ ሊቨርፑል እንሂድ። ፍቅር ሊቨርፑል እንግዲህ ዘንዶ እስከ ትናንት ደስ ካልተሸነፉ አውሮፓ ላይ ካልተሸነፉ ቡድኖች መካከል አንዱ ነበር። በተለይ በተለይ ደግሞ ስለ ሊቨርፑል ስናነሳ መጨረሻዎቹ አስር ደቂቃዎችን በተለየ ሁኔታ በመጠቀም ያመለጡ እድሎችን የሚመልስ የጠፉ የሚመስሉ አጋጣሚዎችን እንደገና እንዲያንሰራሩ የሚያደርግ እና ወሳኝ ወሳኝ ድሎችን እየጨበጠ የፕሪሚየር ሊግ አናት ላይ ተቀምጦ ነበር። ወደ ሴልኸርስት ፓርክ ካቀና በኋላ ግን ትናንት በተለይ በመጀመሪያው አጋማሽ ላይ ኤፍሬም፣ ሊቨርፑል ተቸግሮ ተመልክተ ነው። በእርግጥ ሊቨርፑል ተቸግሮ ማሸነፉ ነው አንዱ ደግሞ ትልቁ ኳሊቲ። የስሎ ታይም ማለት ጀምረናል አይደል? በቃ ትናንትም ያንን አድርጎታል። አንድ ለባዶ እየተመራ በፓላስ ሜዳ ላይ ነገሮች የተጠናቀቁ ይመስሉ ነበር። በኤንሪኮ ኬስ አማካይነት ጎል አስቆጠረ። ያች ጎል አቻ አደረገች። ቢያንስ ሊቨርፑል በመጨረሻ አንድ ነጥብ ይዞ የተመለሰ ይመስል ነበር። ነገር ግን ኤዲኒኪታ የቅድሞ አርሰናል ኮከብ በመጨረሻ በ97ኛው ደቂቃ ላይ ባስቆጠራት ጎል ሊቨርፑል የመጀመሪያ ሽንፈቱን ተጎንጭቷል። እና እርንስሎት ተናግሯል የራሳችን ጥፋት ነው ብሏል። የራሳችን ጥፋት ነው፣ እድሎችን የመፍጠር ጉዳይ እንደገና ደግሞ የመጨረሻውን ኳስ የተከላከልንበት መንገድ፣ በተለይ ፍሬምፖን ግን በዚህ ደረጃ ተወቃሽ አድርገውታል። የሚያስበው ስለ ካውንተር አታክ ነበር። ጎል እናስቆጥራለን ብለው ነበር የሚያምኑት፣ ምክንያቱም ኤቭሪ ጫና እያሳደሩ ነበር እና ሊቨርፑል ነው ሁለተኛውን ጎል የሚያስቆጥር የሚመስለው የነበረው። ፍሬም ግን በኋላ ላይ ሊቨርፑል ባርንሽሎት ታይም ተሸንፎ የመጀመሪያ ሶስት ነጥቡን አጥቷል ማለት ነው። ሊቨርፑል ላይ ከመጀመሪያ ጀምሮ በዚህ በፕሪሚየር ሊጉ ከጀመረበት ጊዜ ጀምሮ የምናነሳቸው ክፍተቶች አሉ፣ ዲፌንሲቭ ክፍተቶች። ለምሳሌ በጣም የተረጋጋ መከላከል ላይ እየተመለከት ነው አይደለም። በተለይ በኮናቴና በቫንዳይክ መካከል ያለው ጥምረት ስቲል ለተጋጣሚዎች መደናበር ትጠላለህ። ትናንትና ክሪስታል ፓላስ ሶስት ጎሎችን ማስቆጠረን ያልነበረበት አሊሰን ነው። በቃ ግብ ጠባቂ ሲኖርህ እንደዛ ነው። ሊቨርፑል ጌም ውስጥ የቆየው በግብ ጠባቂው ሀይል ነው። በኋላም መመለስም የቻለው እነዛ ጎሎች ባለመቆጠራቸው ምክንያት ነበር እና የመጀመሪያው አጋማሽ ላይ የነበሩት ነገሮች የሊቨርፑልን መከላከል መጋለጥ በደንብ ያሳያሉ። ግራቨንበርች በጣም ጥሩ ነው ግን ስቲል በዚህ በስድስት ቁጥር ቦታ ላይም በሊቨርፑል በኩል ያሉ ክፍተቶችን ትመለከታለህ። ሌላው ሊቨርፑል ብዙ ተጫዋቾችን አስፈርሟል። አይዛክን በመጨረሻ በጣም የሚፈልገውን የተጫዋቾች ግዢ ፈጽሟል። ብዙ ተጫዋቾች በመጡ ቁጥርና ላይናፑ ላይ ቤስት ኢለቨን ውስጥ በገቡ ቁጥር ደግሞ ይሄ አዳፕት ማድረግ የተጫዋቾች መግባባት ችግር ይሆናል የሚል አስተያየቶች ሲሰቱ ጊዜ ያንን እየተመለከትን እንገኛለን። ይ አይዛክ፣ ፍሎሪያን ቬትስ፣ ኬቲኬ፣ መሐመድ ሳላ ማይተዋወቁ ተጫዋቾች ናቸው። በሪትም በረጅም ጊዜ ሂደት ማን ምን ይፈልጋል የሚለውን ገና ማግኘት ላይ ጊዜ የሚፈልጉ ተጫዋቾች ናቸው። ትልቁ የሊቨርፑል ጥንካሬ ይሄ ሁሉ እያለ ቢያንስ ኢንዲቪጁዋል ተጫዋቾች ውጤት ቀይረው ሜንታሊቲ ይወጡ ነበር። ጎማህ የኒውካስሉን ጨዋታ ያሸነፈበትን መንገድ ታስታውሳለህ። ከሂሳ እንደዚሁ ያንን ባለቀ ሰዓት ነገሮችን የቀየረበት አጋጣሚ፣ ትናንትም ጎል ያስቆጠረበትን አጋጣሚ እንዲህ አይነት ነገሮችን ትመለከታለህ እና ሊቨርፑል ተሸንፏል። ትልቅ እድል ነው ለ ተፋላሚዎቹ በተለይ አርሰናል። ሊቨርፑል ተሸንፎ ቼልሲ ተሸንፎ ማንቸስተር ዩናይትድ ተሸንፏል። ማንቸስተር እንኳ ያው በታይትል ውስጥ ብዙም እምታመጣው አይደለም። ስፐርስ ተሸንፏል። ከማንቸስተር ሲቲ ውጪ በተለምዶ ቶፕ ሲክስ ውስጥ ቀጠና ቶፕ ሲክስ ውስጥ ያሉ ቡድኖች በሙሉ ተሸንፈው ነው አርሰናል ወደ ኒውካስል የሚሄደው። ኒውካስል ከአርሰናል ግን ከቅርብ ጊዜ ወዲህ ኤዲሆ ሚኬል አርቴታን ከሚያጋልጡ አሰልጣኞች መካከል በቀዳሚነት የምታስቀምጣቸው ናቸው። ከባዱ ጨዋታ የዛሬው ነው። ትክክል ነው። እንመጣበታለን እሱ ላይ ፍቅር፣ በተለይ በላይናፕ አርቴታ ምንድን ነው የሚጠቀመው ዛሬስ? ወይስ አንፊልድ ላይ የነበረውን ፊር ፋክተር ራሱ ሜዳ ኤምሬትስ ኖርዝ ለንደን ፎርኤቨር ወስዶ ከሲቲ እንደደገመው ዛሬም ሌላ ኮምፒቲቲቭ ጌም ስለሆነ ምን አይነት ላይናፕ ነው የሚጠቀመው አርሰናል? ከላይናፑ ይጀምራል። ፈተናው ራሱ አርቴታ ይሆናል። አንዳንድ የቡርኑ ችግር የሚለው እናነሳለን፣ ግን ለእኔ 430 ሚሊዮን ፓውንድ አካባቢ አውጥቷል የስሎት ቡድን ፍቅር። ዝም ብለህ ሂሳብ ሰራተኛ ከሆንክ ባላንስ ስትሰራ ወደ 150 ብቻ ነው ያወጣው፣ የሸጣቸው ስለሆነ አዎ። ግን የሊቨርፑል ማኔጅመንት ጉድ ቢዝነስ ማሳያ ነው ፍቅር። ቢቻል ኑሮ ዩናይትድ መውረስ የነበረበት አይችልም፣ እንጂ ግን ዴብዝ አንዳንዴ ጊዜ ይፈልጋል አይደለ? በጣም ኮከቦች አሉት ፈተና ይሆናል ጊዜ ይፈልጋል፣ ሂደት ይፈልጋል። አሰልጣኞች እስኪ ብላላ ውህደቱ ከፎርሜሽኑ ከጨዋታ እንቅስቃሴ ተጫዋቾች ነገሮች እንዲገባቸው ከማድረግ አንስቶ እስኪላመዱ ድረስ ራሱን የቻለ ፈተና ይሆናል። በሳምንቱ አጋማሽ የነበረ የኢኪቲኬ እብደት ሊቨርፑልን አንድ ዋጋ አስከፍሏል። ፍቅር ያቺ በጣም ኬዛ ነጻ ኳስ ፓስ አድርጎለት እንደ ሜሲ ጎል ያስቆጠረ ይመስል ወይ እንደ ሲያርሰበን መለያውን አወለቀ። በሁለት ቢጫ ምክንያት የትናንትናው ጨዋታ ላይ አልነበረም። በጣም ጥሩ እየመጣ የነበረ ቴምፖን የለመደ አይነት ተጫዋች ነበር አይደል ጎል ያስቆጥራል። በዛ ላይ ኢሳክ እስኪ ለምድ ድረስ በጣም አማራጭ ነበረ። ኢሳክ ትናንትና ላይናፑ ላይ ነበረ፣ ሳቦዝ ላይ ከጀርባው ነበረው። ቨትስ ነበር፣ መሐመድ ሳላ ቦታው ላይ ነበር። ፍቅር ሞሳላ ሞግሬት ነው የማይነካው ግን አራት ማይግባቡ ተጫዋቾች መስለው ነበረ ፓላስ ኳሊቲ ነው። ከጀርባቸው ክራቭንበርጅና ማካሊስተር ነበሩ በዚህ በስድስት ስምንት ቁጥር ሚና ላይ። ባክፎሩ ላይ ብራድሊ ነው የጀመረው፣ ኋላ ነው ፍሪምፖንግ የገባው። ፍሪምፖንግም ሲገባ ደንባራው ኩናቴን የቀየረው ፍቅር ቫንዳይክን ጭምር ኮ ነው የሚያደናብረው። የመጀመሪያውን የሲዝኑን ጨዋታ ና ያንፊልድ ስከታተል ከበርን ማውዝም አንተ ሲያሰቃየው ብታይ ፍቅር፣ የእሱን ስህተት ለመሸፈን ቫንዳይክ በዚህ ኳሊቲው እኔ በነገራችን ላይ ከቪዲች ጆን ቴሪ፣ ቶኒ አዳምስ፣ ካምቤል ከመሳሰሉ ሪዮ ከመሳሰሉ ድንቅ ተከላካዮች አንዱ ነው ቫንዳይክ ፍቅር። የፕሪሜር ሊግ ይሄ ሆል ኦፍ ፌም ላይ የምጠራው ነው። አሁን ባክፎሩ ላይ አንዴ ሮበርትሰንን፣ አንዴ ኬርኬዝን እያደረጉ ነው። አርኖልድ ስቲል አልተተካም ፍቅር። ብራድሊ ይሆናል፣ አንዴ ደግሞ ራሱ አዲሱ ፍሪምፖንግ ይሆናል። ኩናቴ ቫንዳይክ፣ አንዳንዴ ኩናቴ አሊሰንና ቫንዳይክ የኩናቴን ስራ ሁላ ነው የሚሸፍኑት። የእነሱ ላ ተቃራኒ ይመስላል። በአማራጭ ዴብዝ ኳሊቲ ተጫዋቾች ግን ሊቨርፑል አሉት። ፍቅር እስካሁን እያሸነፈ የመጣበት መንገድ ካየው የመጨረሻዎቹ ደቂቃዎች ላይ ጎል ያስቆጥራል። ሜንታሊቲ ደግሞ ከፍ ያለ ነው። ኢንዲቪጁዋል ታልንት አለው። ትናንትናም እንደዛ ተበልጦ ወደ አንድ እኩል ጨዋታውን ወስዶት ነበረ። ሁለተኛ የሚያገቡ ይመስሉ ነበር ይመስሉ ነበር። ጎሏ በተለይ ሞሳላ በእጁ ነክቷታል። በእርግጥ የቫር ውሳኔ ሌላ አጀንዳ ስለሚያስፈልግ እንትሆ ቫር ምንም ቢሆኑ በዳኞቹ ላይ የተመሰረተ ቴክኒካል ውሳኔ ስለሚወስኑ ግን የአሊሰን ኳሊቲ የሊቨርፑል እንደገና ጫና ውስጥ ሆኖ ጌሙን ማኔጅ የሚያረግበት መንገድ፣ ሜንቴን አድርጎ የቆየበት መንገድ ድራማውን አሁንም ለመውሰድ የቀረበው የራሱ ሲሰፍረው በነበረው የድልቁና የተሰፈረ ክለቡ ነው። ትናንትና አንዳንድ ዩናይትድ ደጋፊዎች የፓላሷ አሰልጣኝ ፍቅር በሶስት ተከላካይ ነው የሚጫወቱት ይላሉ። ፓላስ ሌላ ዩናይትድ ሌላ ለማለት ፈልጌ ነው። በጨዋታ እንቅስቃሴ ሶስት አራት ሁለት አንድ ይሆናል። የኦሊቨር ግላስነር እንቅስቃሴ ግን፣ የምትተቸው እኮ ታክቲክ የለም ኤፍሬም። ታክቲክ አሰልጣኙ በመረጠው ታክቲክ ውጤት አመቷል፣ የሚታይ ነገር አመቷል ነው እንጂ ይህ ታክቲክ ነው ትክክል፣ ይሄ ነው ምናምን የሚል ከበደ ጋር ስለሰራ ከሚስተር ኤክስ ጋር አይሰራም የሚል ነገር የለም። ማንም አሰልጣኝ የፈለገውን ታክቲክ መጠቀም ይችላል። በሶስት በሶስት የፊት መስመር መጫወት ይችላል። በሶስት ተከላካይ መጫወት ይችላል። በደብል ፒቮት በሲንግል ፒቮት መጫወት ይችላል። ይሄ አሰልጣኙ ውሳኔ ነው። አሰልጣኙ ውሳኔ ላይ ጣልቃ ትገባ። መቼ ነው ጣልቃ የምትገባው? ያ ሲስተም ሰራ ወይ ነው። ፓላስ ላይ ከሰራ ሶስት አራት ሶስት ዩናይትድ የፓላስን አፕሮች ታደንቃለህ። ማንቸስተር ላይ ግን ያልሰራበትን አቋም ታመጣለህ። እንደ ፓላስ ሊቨርፑልን የፈተነ ክለብ በዚህ ዓመት አልተመለከትኩም። አንደኛ ኮሚኒቲ ሺልድ ነጠቁ። በትራንዚሽን በጣም የሚጋለጥ ቡድን ነበር። የሊቨርፑልን እያንዳንዷን ክፍተት በደምብ ተመልክተዋል። እኔ ቅድም እንዳስቀመጥኩት ነው ግብ ጠባቂ አንዳንድ ጊዜ አምሳ ፐርሰንት ነው የሚባለው ነገር ተመለከተዋል። ጌሙን መውሰድ ይችላሉ። ማንቸስተር ሲቲ ኮንፊደንሱ አልተመለሰም እንዴ ዶናሩማ። የዶናሩማ ዘመኑ ጓርዲዮላ የሚመርጠው አይነት ላይሆን ይችላል። ጓርዲዮላ በነገር ላይ ፍሌክሲቢሊቲ እያሳየ የመጣው በብዙ ነገሮቹ ላይ ቡርኑን እኮ ሌላ ጊዜ ዶናሩማን የሚመርጥ ሰው አይደለም ፔፕ ጓርዲዮላ። ኤኔሪኬ እኮ ያባረረውን ነው ፍቅር በእግሩ ማይጫው ማለት በእግሩ ክፍተት ያለበትን ግብ ጠባቂ ጓርዲዮላ ለዛው ሸኝተህ፣ ለስንት ዘመን ኤደርሰንን ሸኝተህ ዋናውን የስኬት ሚስተር ዲሲዥን እኮ ፍሌክሲቢሊቲ። ኢቭን ጄምስ ትራርፎርድ እኮ የሲቲ ልጅ ነበር፣ መልሶ አመጣው። በዛ የቶተናም ጨዋታ በእግርህ ተጫወት ብሎ ታስበላው ፍቅር። አሞሪምም እኮ ባይንደርን መርጧል ግን በጣም እኔ ስለሚገርመኝ ነው ፍቅር። ለመሰለ ሶስተኛው ጎል የተቆጠረበት መንገድ ጎል አግቢውን በጣም አደንቃለሁ። ሂደቱ ከማንቸስተር ተጫዋቾች እግር ስር ነው የወሰዱት። ኦናናን እኮ በነጩ ደገመ። እንዴት እንዳለፉ የማንቸስተር ኢንዲፌንስ በሶስት ፓስ። ጎሉ ግን ሲቆጠር ግብ ጠባቂው ለመሳት የወደቀ ነው የሚመስለው ኳሱን ለመሳት እውነት። በዚህ ጨዋታ ላይ ጥሩ ኳሶችን አድኗል ባይንደር ጥሩ ጥሩ ኳሶችን አድኗል። በተለይ ሁለት ሄዲንጎችን አድኗል። አመቱ ሙሉ ግን ቤንች ነበር። ኳስ ለኳሷ ቅርብ ነው ሎ ነች ማለት። ኮርነር ላይ አልተመታም። ጠንካራ ኳስ ነው ወደ ኮርነር አልተመታም። እሱም ቅርብ ነው። በምን ታምር እንደዛ ልትዘል ትችላለ? ለመሳት ካልዘልልክ በስተቀር እና ብቻ ዩናይትድ በጥቁር ኦናና ደግሟል። ለማንኛውም በጎሉ መሀል ባይንደርን አርሰናል ፍቅር ምናልባት ሊቨርፑል ይብል ሳዲዮ ማኔ፣ ሮቤርቶ ፊርሚኒዮ ሊቨርፑል ጊዜ የተሸፈኑ በምንድን ነው? ቅድም ባነሳ ነው በፓላስ ኳሊቲ፣ አንድ ፓላስ ኳሊቲ የተሸነፈበት ምክንያት ነው። ግን ሊቨርፑል ላይ ችግሮቹን አጉልተን የማታወረው ይመጣል። ውጤት አብሮ አለበ እየተበለጠ ያሸንፋል፣ ያሸንፋል። ካምባኪንግ ሆኗል። ትልልቅ ቡድኖችን በቻምፒየንስ ሊግ እንደዛ ነው። ትልልቅ ቡድኖችን በሙሉ ተበልጦም ወሳኙነት ይዞ ይወጣል። ከቤንች የሚነሱት ኬዛ ተጽዕኖውን ተመልከት። የጊዜ ጉዳይ ነው የውህደት ጉዳይ ነው እንጂ ሁሉም ነገር በቦታው አለ። በሊቨርፑል ያ የሻምፒዮንነት ክብሩን የሚያውቀው የማይገረሰሱ ሊቨርፑል ከሪሶርስ ጋር ነው ያለው፣ ከአማራጭ ጋር አለ። ወደ አሁን ፕላንም ደግሞ ማድረግ ቢች ቢፈልግ ወደ ፕላን ቢ ልመለስ ቢል ማድረግ የሚችሉ ተጫዋቾች አሉት። አምና ያለው ቡድን እንዳለ ቁጭ ብሏል። እና ሊቨርፑል ውስጥ እኔ ማየው ነገር ብዙ ተጫዋቾች በአዲስ መልክ ስለገቡ እነሱ ደግሞ ሁልጊዜ ላይን አፕ ውስጥ የምታስቀምጣቸው አይነት አይደሉም፣ ቤንጃ ርገ የምታስገባቸው አይደሉም። የቡድኑ ወሳኝ ተጫዋቾች መሆናቸው የማይቀር ስለሆነ በስህተት ውስጥም በመበለጥ ውስጥም ይልመዱ እየተባለ የሚገቡ ናቸው። ያም ሆኖ ደግሞ ሊቨርፑል የሚሸንፍ ቡድን አይደለም። አዎ አርሰናል ፍቅር በሊቨርፑል ደረጃ ነው። ደ ብዙ ሌላው የገበያው አክተር ነበረ በክረምቱ ገበያ ሱፐር ማይክ አርቴታ ሶስት ዓመት ዋንጫውን እየነካ የተመለሰ ሁለተኝነትን የተለማመደ የ20 ዓመት የፕሪምየር ሊግ ዋንጫ ጥያቄን ለመመለስ በጣም ደጋፊ የጓጓበት ሲዝን በጣም ደብዛለው። እንደ ሊቨርፑል ይልመዱ እየተባለም ኳሊቲ ተጫዋቾች ስለሆኑ ወደ ቤስት ኢሌቨን ስሎት እያመጧቸው ነው የሚጀምሩት። ኢሳክን ተመልከት፣ ኢኪቲኬን ተመልከት፣ ፍሎሪያን ቨትስን ተመልከት፣ ፍሪምፖንግን፣ ኬርኬዝን ተመልከት። ፍቅር የነገ የሊቨርፑል መሰረት ስለሚሆኑ ወራቶች፣ ሂደቶች፣ ጨዋታዎች ነው የሚፈልጉት። አርቴታ ጋር ስትመጣ ግን በተለይ ሲሪየስ በሚባሉ ቻሌንጂንግ ጨዋታዎች ላይ አንፊልድ ላይ የአንፊልድ ሃንጎቨር አለበት። በነገራችን ላይ አሰልጣኝ ምን እንደሰራ የቀናቶች ከቀናቶች ከ15 ቀናት ምናምን በፊት የነበረ ትውስታ ነው። በኤምሬትስ ከሲቲ በነበረው ጨዋታ ላይ ጌም ፕላኑ ጭምር ምን እንደነበር ከላይን አፑ ጋር ሌላ ትውስታ ነው ፍቅር፣ ዛሬስ 12 ሰዓት ተኩል እነ ጆይሊተን ብሩኔ ጊማሬዝን ጨምሮ እነ ቶናሌ የመሳሰሉ አለርት የኤዲሃው ታክቲካልን ታክቲክ ፎርሜሽንን መተግበር የሚችሉ ፊዚካሊ በጣም ፊት የሆኑ ተጫዋቾች ያሉት ከሴንት ጄምስ ፓርክ የታይኒ ሳይድ ፓሽን ጋር ፍቅር፣ አርሰናል ሻምፒዮኑ ሊቨርፑል ነጥብ በጣል ማግስት ውዱን ሶስት ነጥብ ለመውሰድ ወደ ሜዳ ይገባል። ለዚህ የሚሆን ሪሶርስ አለው። መድፉ ከ260 ሚሊዮን ፓውንድ በላይ አውጥቷል። ፍቅር ኤዜን ጨምሮ ኦዴጋርድ፣ ቡካዮ ሳካ ባለፈው በኤምሬትስ ጨዋታ ላይ የሀገሬስን ከፊት ገንጥለህ ሊንኩን አቅራቢዎቹን ሳታስገባ ይህ ተጫዋች በጣም ከኳስ ቢርቅ ከቡድኑ ገለልተኛ ቢመስል አይፈረድበትም። ዛሬም ያንን ይደግማል። በላይናፑ ምን አይነት አሰላለፍ ሊኖረው ይችላል? ፕላስ እንደ ኤዚ አይነት ተጫዋቾች ወደ ጎል መንገዱ ጭምር መጥተዋል። በአክቶባክ አሲስት አድርጓል። ይህ ተጫዋች ምን ያህል ተጽዕኖ ፈጣሪ እንደሆነ እየታየ ነው። በጣም ታክቲካል ፍሌክሲቢሊቲ በመሃል ሜዳ መሰለፍ ይችላል። ወደ ማርቲኔሊ ቦታ ግራውን አዘን ብሎ መጫወት ይችላል። ኦዴጋርድ አለ፣ ቡካዮ ሳካ አለ። በጣም ሻርፑ ጎል አስቆጣሪ ያለ ከሰጡት ጎል ማስቆጠር ዋና ስራው የሆነና ያንን እያደረገ የሚገኝ ደግሞ ቪክቶር ከሬስ አለ። ባክፎሩ ላይ ማስኬራ ሰርፕራይዝ ግዢ ይሆናል፣ በትንሽ በጀት የመጣ ፍቅር ሳሊባ ባይኖር ማጋሊሽ ባይኖር አሁን የአርሰናል ደጋፊዎች አይጨንቅም፣ አማራጭ አለ። ካላፊዮሪ በጣም ጥሩ ፐርፎርማንስ ላይ ነው የሚገኘው። እስኬሊ ከቤንች ይነሳል። ቲምበር አለ፣ ቤን ዋይት አለ፣ ሪያ ከጀርባቸው አለ። መሀል ሜዳው ላይ ዙቢመንዲ፣ ሜሬኖ እና ዴክላን ራይስን ሶስት የነጣቂነት ሚና ያላቸው የመሀል ሜዳ ሚዛኑን መጠበቅ ላይ በጣም የሚያተኩሩ ተጫዋቾችን እያሰለፍክ አርሰናል ሪሶርሱን እያባከነ ይላሉ። ዛሬስ አንድ ምስል ነበር። ከበተለይ ከማንቸስተር ሲቲ ጨዋታ በኋላ አንድ ምስል በተደጋጋሚ ሲሰራጭ ነበር 12 ተጫዋቾች 11 ተጫዋቾች አንበሳ የአንበሳ ምስል ለብሰው አሉ። ከፊት በጉ አለ። እና አንበሶቹን በግ የሚመራቸው ከሆነ ያው ውጤቱ ይበላልበጫውጤቱ አርቴታ በድፍረት እና በጣም በውሳኔዎቹ እየተሰች ይገኛል። እንግዲህ ባለፉት ጊዜያትም ስናነሰው ነበር በሶስት ሲዝኖች ላይ ሁለቱን በማንቸስተር ሲቲ አምና በሊቨርፑል ሲነጠቅ ስለ አርሰናል የበዙት ነገሮች መልካም ስለሆኑ ነው እንጂ አርቴታ ላይ በተደጋጋሚ የሚነሱ ችግሮች ነበሩ። ግን አርሰናልን ከታች አምጥቶ ሁልጊዜ በኮምፕቲቲቭ ደረጃ፣ በታይትል ተወዳዳሪነት ደረጃ ስላስቀመጠው የሚሰሩት ነገሮች ስለበዙ ደፍረህ አሰልጣኙ ላይ የምታነሳቸው ነገሮች ብዙ አይደሉም። ግን ደግሞ የመጨረሻውን ነገር የምትመልስ ከሆነ የመጨረሻው አይነት አሰልጣኝ ዋንጫ የሚያመጣው ክብር የሚያስመልሰው አሰልጣኝ ለመሆን ግን አንዳንዴ ልጆቹን መልቀቅ አለብን፣ ድፍረት መጨመር መቻ በአራት በአምስት ስድስተኛው ሳምንት ላይ ካልሞከር ሌላ ሪጂድ አሰልጣኝ ነው። ያሰበውን ነገር እሱ ካለው ውጭ ማድረግ የማይፈልግ በለመዳቸው ተጫዋቾች፣ በለመዳቸው ታክቲኮች ብቻ ነገሮችን አቶዎች የሚያደርግ ነው። ይሄ ደግሞ የአርሰናልን ተገማችነት ይጨምሯል። ብዙ ጊዜ የሚኬል አርቴታ ችግር ያው በጣም ዲሲፕሊን የሆነ አሰላለፍ ተጫዋቾች እና ማይነኩ ኮር ፕሌየሮች አሉት፣ ግን ደግሞ በጣም ይገመታል። አሁን ዘንድሮ አርሰናል ትልቁ አድቫንቴጅ ይሆናል ተብሎ የተጠበቀው ፍሬ ምንድን ነው? በተለያዩ ቦታዎች ላይ ምርጥና በጣም ቨርሳታይል የተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾችን ስለጨመረ የአርሰናል ተገማችነት ይቀንሳል። እድሎች ይፈጠራሉ፣ ጎሎች ይፈጠራሉ። ጎል አግቢ አምጥቷል። አማካይ ቦታ ላይ የአቅርቦት ችግር ነበር፣ አማካይ ቦታ ላይ ክሬት ማድረግ የሚችሉ ተጫዋቾችን ጨምሯል። ዲፌንሲቭ ላይኑን አጠናክሯል። ጌም ዲክቴት የሚያደርጉ እንደ ዙቢመንዲ አይነት ጨዋታ ማንበብ የሚችሉ ሜዳው ላይ እንደ ኮች ጭምር መሆን የሚችሉ ተጫዋቾች አምጥቷል። ስድስትም ስምንት ቁጥር ብዙ አድቫንቴጆች አርሰናል ይኖረዋል ተብሎ ነው የተጠበቀው። ከተጫዋቾቹ እኔ የጎደለ ነገር ያለ አይመስለኝ ቅድም ስታስቀምጠው መስኬራ እንዴት በ18 ሚሊዮን ፓውንድ እንዲህ አይነት ተጫዋች ታገኛለህ? ማጋሊሽን ሳሊባን የሚመስል እንዴት እንደዚህ አይነት ተጫዋች ታገኛለህ? የአርሰናል ድል ተመልከት። ዙቢም እንዲህ ከፊዚካል ባትል አንዳንዴ ፊዚካል ባትሎችን ሲሸነፍ የፕሪሚየር ሊጉን ጫና ታየዋለህ እንጂ ከኳስ ጋር ከኳስ ውጪ በጣም በጣም ድንቅ ተጫዋች ሜዳ አሰልጣኝ ነው። ታየዋለህ። ኢዜን ታየዋለህ። ኢቭን ማዶኬ በጣም የተተቸው እንዴት ይመጣብናል የተባለው ማዶኬ በገባባቸው ጨዋታዎች ኤክሰለንት ነበር። እነዚህ ሁሉ አማራጮች ባሉት አንተ የድሮ ነገርህን እያሰብክ እንዴት ቁጭ ትላለህ? 12 13 ተጫዋች በነበረ ሰዓት ያንንም ብቻ እያሰብክ ለቡድኖ ውስጥ ተመሳሳይ ግምት ሰጥተህ እንዴት ትገባለህ? ኒውካስል በጣም አግሬሲቭ ቡድን ነው። ሊቨርፑልን በአስር ተጫዋች እኮ ማሸነፍ አግሬሲቭ ነው፣ ጉልበት ያለው ቡድን ነው። በጣም ለአርሰናል ከቅርብ ጊዜ ወዲህ ከባድ ተጋጣሚ ሴንት ጄምስ ፓርክ ኒውካስል ከፓሽንጋ ዛሬ ሚኬል አርቴታ አንደኛ፣ የትናንት ነው እድላል ሊቨርፑል ጥሏል። ሊቨርፑል ዋና ተቀናቀ ሌላ የሚጨምርልህ ጉልበት አለ፣ መነሳሳት መቻል አለ። ሁለተኛ፣ የኤክስኪውዞቹ ይሄ ይቅርታ የሚደረግለት ሚኬል አርቴታ እንዲህ ስለሆነ ነው ዋንጫውን ያላመጣው የሚባሉ ነገሮች በሙሉ አልፏል፣ አልቀዋል። አሁን ማሳየት ነው ያለብን፣ መውረር ነው ያለብን፣ መፋለም ነው ያለብን። ልጆቹ ልጆቹን መምራት የሚችል ወኔና ድፍረት ከሚካኤል አርቴታ ይጠበቃል የሚል እምነት ነው ያለኝ። ዛሬ አስራ ሁለት ተኩል ላይ እንመለከተዋለን ጨዋታ በአራት ሶስት ሶስት በላይንአፕ ሬያን አስቀድሞ በባክፎሩ ዩሊያን ቲምበር፣ ሳሊባ፣ ማጋልሽ እና ግምት ያሰላልፍ ነው ካላፊዮሪ ፍቅር፣ ከዛም ሜሬኖ፣ ዴክላንድ ራይስ እና ዙቢ ሜንዲን ዘንድ አሁንም ይጠቀማል ተብሎ ይጠበቃል። ከፊታቸው ኤብሪቼዜ፣ ዮኬሬስ እና ቡካዮ ሳካ ከፊት ይገባሉ ተብሎ ይጠበቃል። ይሄ ቢያንስ ትንሽ በደንብ የተብላላ ግምታ ያሰላልፍ ነው አሊያስ ኤዜንም አሁንም ቤንች አርጎ ሳካንም ቤንች አርጎ ከጀመረ አሁን ቅድም ያልከው ምሳሌ ነው የሚመጣው፣ የበጉ ያ እንዳይመጣ አለበለዚያ ለመሰለ ልክ ነ የኮሬስ ማን ሰቶት ሊያገባ ነው? ዘጠና ደቂቃ የምትገትረው ፊት ያውም ደግሞ ከኒውካስል፣ ይሄ አለት አለት ከሚያሉ ተከላካዮች መሃል ትራንሲስኮ እንደሆነ ማለት ነው። እዛማ ዋና በግ ነው ዋና ስፔሻላይዝ ያረገ ካፒቴን የሚባለው በግንያውም ያለው ለማንኛውም እናጠናቅ። አስራ ሁለት ሰዓት ተኩል ላይ እግር ኳስን በሬዲዮ መሰለ መንግስቱ በቀጥታ ይህን ጨዋታ ወደ እናንተ የሚያደርስ ይሆናል። ከዛ ውጪ በመሴ ባልደረቦች አማካኝነት እንደሆነ ይፋችን እየነገረን ነው። መሴ ትናንት አስተላልፏል ማለት ነው፣ አልሰማውም። ግን እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ ወንድማችን፣ ባልደረባችን በባልደረቦቹ አማካኝነት ይህን ጨዋታ በቀጥታ ብስራት ላይ ያስተላልፋል። መከታተል ይቻላል፣ ብስራት ላይ ማለት ነው። ከዛ ውጭ ትሪቡን ላይ በኤፍሬም የማነ ኦፊሻል ፍቅር ይልቃል ዩቲዩብ ቻናል ላይ የትሪቡን ስፖርት ማራኪ ፕሮግራሞቹን ላይ ጫናሉ ይገኛሉ። የዛሬ ያነሳናችሁ ሀሳቦቹላ ከጨዋታው በኋላም እንደዚሁ ፍቅር ይልቃል ዩቲዩብ ቻናል ላይ ኤፍሬም የማነ ኦፊሻል ዩቲዩብ ቻናል ላይ አርቴታና መድፉ ከታይኒ ሳይድ መንደር ምን ገጠማቸው፣ የሊቨርፑልን መሸነፍ ይጠቀማል ወይስ የሚለውን ይዘን የምንመጣ ይሆናል። ላይክ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቆዩ። የአጠቃላይ ሶሻል ሚዲያ ፕላትፎርሞቻችንን ከተከታተላችሁ በትሪቡን ስፖርት አማካኝነት ከሬዲዮ ስርጭታችን ጎን ለጎን ዘመኑ የዲጂታል እንደመሆኑ መጠን በሶሻል ሚዲያ ፕላትፎርሞቻችን ላይም አለን ለማለት ነው። ከሚሊየን ተከታዮቻችን ጋር ታላቅ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ዲሰንት ሬዲሜድ ኮንክሪት፣ ደስ ቲቪ፣ ሳሬን ፈርኒቸር፣ ሳፋሪኮም ኢትዮጵያ፣ ብራስ ጋርመንት እና ባቢ ልዩ ስፔሻል ቴጥርስ ሕክምና ስፖንሰሮቻችን ነበሩ። ኤፋችን ሞክሼ ከልብ እናመሰግናለን። ሰናይ ቀን። ሱፐር ሰንዴይ መድፉ ምን ይሆን ከታይኒስ ሳይ